ሰላም ጤና ይስጥልኝ። ውድ ተመልካች እንዴ ናችሁ? ደና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ እኔ በጣም ደና ነኝ። እንግዲህ ውድ ተመልካች ዛሬ እየላችሁ የመጣሁት አዲስ ትሁት ድራማ ክፍል ሰላሳ ስድስት ነውና እናንተም ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። ቤቴ መታችሁም ላይክ እና ላይክ እያረጋችሁ የምታልፉኝም በጣም አመሰግናለሁ። እንግዲህ ዛሬ እየላችሁ የመጣውት ከለሳ ቪዲዮ ነው እና እየ የመጣውት ቪዲዮ ቶቶ ድራማ በጣም ተወዳጅና በጣም ጥሩ ስለ ምግባርም የሚያስተምርም መለፍለፍም የሚያስተምር ብጥብጥም የሚያስተምር ምክርም የሚያስተምር ድራማ ነውና አብረን እንዴት እንዴት እንደሆኑ አብረን እነሱ ፔጅ ላይ ገብተን አብረን መከታተል እንችላለን እና እንግዲህ ውድ ተመልካች ይሄንን ቪዲዮ ላይክ ብታረጉ ለሁሉም ተደራሽ ሊሆን ይችላል እና ቪዲዮም እንግዲህ ምንም አይታይም። እኔ ምንም ተስፋ አልቆረኩም እና ያው እንድች እንድች እያልን ጊዜያችንን እናሳልፋለን ዩቱብ ላይ ለጊዜው በራሳችን እስከምንመጣ ድረስ እናንተም መታችሁ ብታበረታቱን በጣም ደስ ይለኛል ማለት ነውና ወደ ገደለው ስንሄድ ቱቱ ድራማ እንግዲህ ዳኒ ዳኒም እንግዲህ ቴና እንግዲህ ጉድ እያመጣች ነው። ብር ካልሰጠከኝ አንፋታም፣ አራት መቶ ሺ አራት መቶ አምሳ ሺ ካልሰጠከኝ ከኔ ጋራ ውጭ ወጥተህ ራት ካልበላክ አንፋታም እያለበለዛ በቀላሉ እንፋታለን ብለዋለች። ካሌጥን ካሌጥ እንግዲህ ለህራቱ ቃል አልገባልሽምና ለብሩ አሁን ነው የማስተላለፍልሽ ብሎ ካሌጥ ቃል ሲሰጣት ነበረ። ከዛ እንግዲህ ብሯን ወዲያው ነው እያስተላለፈላት። ብሯን ወዲያው ካስተላለፈላት በኋላ እንግዲህ ወደሚቀጥለው ቪዲዮም ደግሞ ስንሄድ አሁንም ከስሩ ልትቀርም አልቻለችም። ካሌት ሲጨንቀው አባቱ ጋር ሄዱ አንዳንድ ምክር ሲጠይቀው ነበረ። ምክሩ ግን እየጠየቀው ምክር እንግዲህ ፍታይ ብላለች አራት መቶ ሀምሳ ብር ላክልኝ ብላለች። ነገሮቹ ግን በጣም ከባድ ናቸው። እንዴት አርጌ ነው ከሷ ጋራ የምፋታው ብሎ አባቱን ስጠይቅ ነበረ አባቱ ግን የብሩ ነገር ምንም ችግር የለውምና ግን የህራቱን ነገር ተጠንቀቅ ብሎታል። ህራት እንግዲህ እንዴት አድግቶ እንደሚጠነቀቅ ምኗንም እንዳዘጋጀችለት ምኑንም ፈልጋ እንዳዘጋጀች እሷው ታውቃለች። ምክንያቱም ኬት ወዴት፣ ምን፣ እንዴት አስባ የሚለው አሳብ እንግዲህ በሁላችንም ውስጥ እያደረብን ነው። ቴና እንግዲህ በጣም ቆራጣ ቁርጥርጥ ሰው ሆናለች በአሁኑ ጊዜ። ከሁለቱም ወንዶች ጋራ ሽር ጉድ ማለት ትፈልጋለች። ከዳኒ ጋራም መሄር ትፈልጋለች፣ ከካልት ጋራም መሆን ትፈልጋለች። አንዳንድ ጊዜ ቱቱ ውሽማ ህየት ሄደች የምትለው ነገር እንደ ቀልድ አድርጋ እውነቷ ሊሆን ይችላል። ውሽማ ትባላለች፣ እውነት ነው። እንግዲህ እዚህ ጋር ቱቱም በአሁኑ ጊዜ በጣም ግራ ሲገባት ነው ውሽማክ ያለችው። ዳኒ ደግሞ እንግዲህ ለምንድን ነው እሱ ብሩን ካላከልሽ እዚህ ቦታ ቁጭ ብለሽ መጠጡንም የምትጠጪው ያንቺ ምክንያት፣ ኬት፣ ወዴት፣ እንዴት፣ ምንድን ነው ብሎ እየጠየቃት ነበረ። እሷ ለጠየቃት ጥያቄ ደግሞ ምንም ነገር መልስም አልሰጠችም። ስራዋ መጠጣትና ለማን መድኃኒት መጠጥ ውስጥ እንደምትጨምር አልታወቀም። ያ ሰውም አልታየም። ዳኒ ይሁን ካሌጥ ይሁን ምንም የታወቀው ነገር የለም። በአሁኑ ጊዜ እንግዲህ ካሌጥም ብቻውን ራሱን ማስታመም ይፈልጋል። ዳኒ ደግሞ እራሱንም ለብቻ ከቱቱ ጋራም ንግግር ያስፈልገዋል። በሆነ ጊዜ ቱቱም ምንም ማድረግ አይቻልም። እሷ በምን ምክንያት በሰው ልጅ እንደምትመጣ ምንም ነገር አይታወቅም። ነገር ግን ሁሉም ነገር ከባድ ቢሆንም ሁሉም ነገር ሽግር ቢመጣም ምንም ማረግ አንችልም አብረን እንረከበዋለን እያለች ነበረ ቱቱ ለዳኒ ነገር ግን ዳኒ ነገር ግን ዳኒ ቱቱንም የሚፈልጋት አይመስለኝም። ለጥቅማ ጥቅም ነው ውሽማ ያረጋት ይመስለኛል። በስተመጨረሻ ደግሞ ቱቱና ቴና ኩሽና ውስጥ ተገናኙ። ቴና በጣም ሸክ ጉድ ብላ ሽር ጉድ ብላ ወደ ኩሽና ውስጥ መታ ነበረ። ቱቱ ቢጫዋ ማንድ ለብሳ ኩሽና ውስጥ የሆነ ነገር ይዛ እየቆመች ነበረ። ቴና ምን ልትሰሪ ነው? ምን ኩሽና ውስጥ እየፈለግሽ ነው? ምንድን ነው የምትፈልጊው? ብላ ስትጠይቃት ነበረ። ነገር ግን እሷን ብትጠይቃት እኔ ቁርስ ሰርተሽቢ ስላላችሁኝ ቁርሴን ሰርቼ ነው መብላት የምፈልገውና ችግሩ ምንድን ነው? ብላ ስትጠይቃት፣ እኔ ታዲያ መቼ ቁርስ አልሰራልሽም? መቼ አልኩሽ? እሰራልሻለሁ፣ ግድ የለም፣ ሂጂ ከኩሽና ውስጥ ብላት ነበረት። ሁቱ እንግዲህ በስተ መጨረሻውም ምንም ማረግ አትችልም፣ ቁርሷን እንደሰራችላት አብረን እንከታተላለን። እስቲ ውድ ተመልካች ዳኒ ካሊፍ ደግሞ ጎቶቶ ነው ወደ ውጭ የጣላትና በጣም ነው የሚያሳዝነው። በፊትም ትወደኝ ነበረ አሁንም ለምንድን ነው የጠላከኝ? ብላ ስታነጋግረውም አንድ ጊዜ እንግዲህ የሰው ልጅ ሰውን ይጥላል እግዚአብሔር ደግሞ ሰውን አይጥልም። ቱቱ በአሁኑ ሰዓት ቴና በአሁኑ ሰዓት ተጠላለች። እንግዲህ ወደፊት የሚሆናትን ሰው እግዚአብሔር ነው የሚያቀውና ልብሷንም ምኗንም ስትሰበስብ በአሁኑ ሰዓት ካልጥ ምንም ነገር ማስሎም አይታያትም። ልብሷንም ስትሰበስብ ምንም ጥሩ ስለ መግባር ብታሳየውም እሱ ምንም መስሎ አልታያትም። ነገር ግን በአሁኑ ሰዓት ቴና መጠጥ በመጠጥ በሱስ ተጠምዳለች ከዳኒ ጋር። ዳኒም ግን ትንሽ የእሷን አይምሮ ለመጠበቅ ብሎ ነው እንጂ በፍጹም ወደ ሱስ ከእሷ ጋር እንዲገባ የማይፈልግበት ምክንያት አለው። እንግዲህ በስተመጨረሻ ላይም በራቸው ላይ ወደ በር ያኛው ሲገባ ዳኒም ሲገባ ካልጥም ሲገባ በር ላይ ተገጣጥመው ነበረ። ምን ልሰራ ነው እዚህ የቆምከው ሲለው፣ እንግዲህ እኔ ምን እንደምሰራ ወደ በረንዳ አልወጣ ነው። እኔና ቲና በረንዳ ላይ የተወሰነ ጊዜ ቃናቱን ልናሳልፍ እንችላለን በሚል እንግዲህ ጥሩ መንሰሳት ቶታልና፣ እንግዲህ ውድ ተመልካቼ ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ። ይሄንን ቻናል ሰብስክራይብና ላይክ እያደረጋችሁ ለሁሉም ተደራሽና ቻናሉ ከፍ እንድር ብታረጉ በትህትና እጠይቃችኋለሁ ውድ ተመልካች እንግዲህ ሰላም ውድ ያገሬ ልጆች፣ ሰሞኑን እንግዲህ ሰውየውም ደግሞ ነጻነቱን ፈልጎ ነው መሰለኝ፣ በየቦታ ቁጭ ብሎ ነው፣ ዛፉ ስር ቁጭ ብሎ ነው እያነበበ ያለው መጽሐፉን። ሽበው የሚቻል አይደለም፣ ትወናው ላይ በጣም እሱና ቱቱ በጣም አደገኞች ናቸውና፣ እንግዲህ ውድ ተመልካች ሁላችሁንም አመሰግናለሁ። ሁላችሁም ባላችሁበት ቦታ እግዚአብሔር እንዲጠብቃችሁ ለእኔ ምኞቴ ነው። ቱቱ ደግሞ እንግዲህ በረንዳ ላይ ቲና በረንዳ ላይ አብረን ቁጭ እንላለን እንደተባለው። ቱቱ እንግዲህ ወርውሮም ካሌት ስላወጣት በረንዳ ላይ እንደተባለም ከደኒ ጋራ በረንዳ ላይ ቀጭ ብላለች። ውድ ተመልካች እንግዲህ ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ በዛላችሁ። እንግዲህ ውድ ተመልካች ሽባውም የሚቻል አይደለም በአነጋገሩም፣ በሁሉም ነገር ቱቲናም እንግዲህ በጣም ከባድ ሰው ነች።